እነዚህ እውቀቶች ምንድን ነው ልጄ ፆታ ነው? ሴት ሆዴን በማየት ብዙዎቹ ግምት ወስደዋል። ምን ይመስልሻል? ዋ ከመጀመሪያው ጀምሮ ወንድ ወንድ እያለ ነው። በቃ ይሄ ነው። ሆስፒታል ይነገራል እኮ በኬክ ብቻ አይደለም። ከዚህ በኋላ በሆድ ቅርጽ አላም ነው ባይገርማችሁ፣ ጉሊቶች እኔ እጄን አይኔን ጨፍኜ ሳወጣ እንደግማለን አንድ ቀን ነው። ሰላም ሰላም፣ ውድ የሆናችሁ የዩቱብ ተከታታዮቻችን፣ ዛሬ ሶስታችንም ተቀምጠናል። ዛሬ የተቀመጥንበት ምክንያት አለ። እዚህ ጋር የምታዩት ሶስት ኬክ አለ። እዚህ ሶስት ኬክ ውስጥ ማለት ነው ወቀቶች ተቀምጠዋል። እነዚህ ወቀቶች ምንድን ነው? የልጄ ፆታ ነው። ይሄ ፆታው ሴት ይሁን ወንድ አናውቅም። ብዙዎቹ ወንድ ይላሉ፣ ብዙዎቹ ሴት። ሆዴን በማየት ብዙዎቹ ግምት ወስደዋል። ስለዚህ ዛሬ ምን አሰብን ላላወቅ ነው እስከ ዛሬ ለማወቅ ፈልገን ነው እና እንዴት ናችሁ? በመጀመሪያ እንዴት ምን ይመስልሻል ገል እስ ያንተስ? ያው እንግዲህ ወንድ ወንድ ከገና ከመጀመሪያው ጀምሮ ወንድ ወንድ እያለ ነው። ቴዲ ምን ይሆናል? ምንድነው? እናገው መጀመሪያ ኬኩን እንቆርስና ወቀቱን በእጃችን ሳንከፍት እንይዛለን። ዝርግ አድርጎ ካስቀመጠው ኦልሬዲ እናያለን። ችግር የለውም። ገብታችሁ፣ እንቆርሳለን፣ ወቀቱን እንይዛለን፣ አንከፍትም? አሁንም አንቺ ትቆርሻለሽ ወቀቱን ታያሽ። አንከፍትም። ጓደኞቼ እንግዲህ ማን ይጀምር? ገብቷቸዋል አይደል? ቴዲ ይጀምራል። መሀሉን እንደዚህ ኬኩን ይቆርሳል። በደንብ ሊቀረጻ አርግላቸዋለሁ። መሀሉን ይቆርሳል። መሀሉ እንደቆረሰው ወቀቱን ያወጣዋል። ልጁ እንዴት እንደከተተው አላየውም። ተጣጥፎ ከሆነ አታሳይም። ገብቶሃል? ጀምር

በሚገርም ሁኔታ አሁን ለጻርቃን እንደውላለን። ይሁን የፈጣሪ ጸጋ ነው። ወንድ ተመኝተን ነበረ። በጣም ቴዲ በተለይ ወንድ ከመጀመሯ እስከ መጨሻ ወንድ ወንድ እያለ ነበር። በአጋጣሚ ሴት ሆናለች ልጅቷ። ይሁን የፈጣሪ ጸጋ ነው። እኔ በፊትም ጀምሮ ይሁን ብዬ ነበር፣ ግን የመጨረሻ አካባቢ ወደ ወንድ እንዲሆን ናፍቆኝ ነበር። ዋናው ጤነኛ ልጅ ይሁና። ግን ጓጉተን ነበር። ለም ብዙዎቹ በሆዴ ቅርጽ ነበር ሲነጉኝ ነበረው ቢሆን ወንድ ቢሆን ደስ ይለን ነበር። ግን ለምኑ ችግር የለውም። ቼ አዲሷ ልጅ ለእናቷ ልትሆን ትችላለች። ግን በሆድ ቅርጽ ከዚህ በኋላ አላምነም። እኮ በዚህ አይደለም እኮ የሚታወቀው፣ በቃ ይሄ ነው። ሆስፒታል ይነገራል እኮ። በኬክ አይደለም፣ በቃ ሆስፒታል የተነገረኝን እኮ ነው። ሆስፒታል እኮ ነው። ከዚህ በኋላ በሆድ ቅርጽ አላም ነው ማለት የሆድ ቅርጽ እንዲህ ሲሆን፣ እንዲህ ሲሆን፣ እንዲህ ሲሆን፣ ለምን የሆዴ ቅርጽ የወንድ ቅርጽ ነበር። ወንድ ምን አልማትም እኮ፣ ሲወለድ ወንድ ሊሆን ይችላል። እንዴት ነሽ? እንዴት ነሽ? ያው ኬኩን ቆርሰን በልተናል። ኬክ አብረሽ ብታዩ ደስ ይለኝ ነበረ፣ ግን ቆይ ምን ይመስልሻል? ገምቺ። እንዴት ወንድ አልሽ? በሚገርም ሁኔታ አንድ ሁለት ሶስት ሴት ሴት ናት። ሁለት ሴት ወንድ ብቻ ነበረሻ፣ አሁን ሁለት ሴት ደብል ሆነልሽ። ምናልባት እኮ አንዳንዴ ወንድ ነው ይሉና ሴት ሊሆን ይችላል፣ ሴት ነው ይሉና ወንድ ሊሆን ይችላል። አንዳንዴ እኔ በሆድ ቅርጽ አላምንም ከዚህ በኋላ ለምን አንዳንዱ የሆደሽ ቅርፅ የወንድ ነው ይሏል በቃ ለማንኛውም እንወድሻለን ይሄንን የደስታ ዜና ሰምተሽ ለጥበ በ ይሄንን ልነግርሽ ነው የደወልነው ደህና ደሪ ለጓደኞቼ እንግዲህ ይሄን ይመስል ነበር ቪዲዮዋችን የዛሬ ቪዲዮዋችን ሁላችንም ወንድ ጓጉተን ነበረ የገዛ ነው ልብስ ወንድም ሴትም በቀደም ገዝቼ ነበር ምክንያቱም ቀኔ እየደረሰ ስለመጣ አዎ ደግሞ ባይገርማችሁ አንጉሊቶች አዎ ከዛ እኔ እጅን አይንን ጨፍኜ ሳወጣ ገልናት ከዛ ተመልሳ አይ ወንድ ነው እንፈልገዋለች እና ጤነኛ ልጅ ይስጠን አይደል ቴዲ ጓደኞቼ ዋናው ጤነኛ ልጅ ነን ወንድ ቢሆን ደስ ይለኝ። እኔ ደግሞ ቤቢ ቦይ እያለ ምስሎኝ ነበር። የጮህ እኮ ግን ቤቢ ገል ነው ሄድ ምትለው ነገር አለ። ምነው ዝም ማለት? አዎ ያው እንደጓጓ ታውቃለህ። ወንድ እንደ ይሆናል ብለህ አዎ፣ ምክንያት አለው። ያው ብቻህን ስለሆንክ ፈልገህ ነው ብቻንህን ስለሆነ አዎ ለማንኛውም እንኳን ደስ አለ ዋናው ልጅ ልጅ በሆዴ ውስጥ መኖው ጤንኛ ልጅ ይስጠን አይደል ወንድ ቢሆን ደስ ይለን ነበር ሁላችን ግን አንድ አይታዘን አይታዘን ምክንያቱም እዚህ ጋ ልጅ የሌላቸው ስንት አሉ? ልጅ ስጠኝ እያሉ የሚለምኑ በጣም እሷ አለው። ወንድም ሆነ ሴት እግዚአብሔር ባርኮ ከሰጠ በቂ፣ በእነሱ እንድታገኙ ትችላል። ነገሩ ምንድነው? ዋናው ልጅ ጤነኛ ይሁን። ሌላው ደግሞ እግዚአብሔር የባረከው ከሆነ ደግሞ መልካም ለሀገሩ ከቤተሰብ አልፎ ለሀገሩ ቁም ነገር የሚሰራ ሲሆን ደስ ይላል፣ እንጂ አስርም ብትደረድሪ ወንድ አስሩም ሌባ ከሆኑ አስሩም ሴት ብትደረድሪ እነሱም እንደዛው ከሆኑ ምኑን ልጅ አፈራች፣ መረገም። በቤትሽ ውስጥ ሰላም አይኖርሽም፣ በጎረቤትም ሰላም አይኖርሽም።

አብዛኞቹ እንደተወለዱ የሚከፈትላቸው ይሄ አኒሜሽን እንትን ትምህርቶች እና እንትኖች ነው፣ እና ከሰው ጋር ኮንታክት አያደርጉ ቀጥታ በቃ፣ እነሱም ስራ እስካላስቸገሯቸው ድረስ ወላጆች የሚበላውን እንትን የሚለውን ይሰጣል። ከዛ ውጭ ግን እዛ ላይ ይውላል፣ እዛ ላይ ያድራል። ከዛ በኋላ ልጁ አግሬሲቭ እንትን ይሆናል ለወላጁ መታዘዝ የማይታዘዝ ይሆናል። እዛ ላይ እኛ ፊልሙ አስተማሪ ነው ብለን ስናይ ኮ አንድ የኛ አይምሮ እና ይሄ የህፃናት አንዳል። ምክንያቱም እኛ ስናይ ካራክተሩ የጥሩን ልንመርጥ እንችላል። ህፃናት ግን የመጥፎን ሊመቻች ይችላል። ያን ባህሪ ደግሞ ራሱ ላይ ሊያዳብር ይችላል። ለምን መጥፎና ጥሩን ነገር አይለም። ገና የማያወሩ እየሆኑ ኦቲስቲክ እየሆኑ አብዛኞቹ አያወሩ የኋላ ደግሞ ያገናኘንና አብረን ደግሞ አይተንበታኛ ፋይላችን ደግሞ እንለያለን። አይታወቅም ምክንያቱም አንዳንድ አጋጥሞኝ አውቃል እንዲሆኑ እንዲሆነ ስለሚችል እነሱም ሰፕራይዝ ሊያደርጉ ሊሆን ይችላል። አንዳንድ ዶክተሮች እንጃ ሊሆንም ይችላል ላይሆን ይችላል። አይ እንደዚህ ያደርጉ ምክንያቱም ፓርቲ ያለኝ ስላልኳት። አዎ አዎ ያው ወንድ ቢሆን ደስ ይለናል ነው እንጂ ስለሌለን ለምን ሆነ አንልም እኮ። በአንዳንድ ቤተሰቦች አይተሽ ከሆነ በዚህ እራሱ የሚጋጭ ቪዲዮ ሰርታ የምትፈጥረው ይመስል ወንድ ነው ሴት ነው በሚለው የሚያኮርፉ ቪዲዮው ላይ አይቻለሁ። መጀመሪያማ በቃ እንደ እኔ የሆነ ስሜት አሁን እራሱ እኮ ልክ ሴት መሆኑን ሳይ ምናም ብያለሁ ያኔ ወንድ ፍላጎት ያህል ነው እንጂ ለምን ሴት ሆነች እያልኩ አይደለም። ለማንኛውም ሆነም ቀረ ጤነኛ ንግስት፣ ጤነኛ ይሁን። ለዚችም እንግዲህ የስሙ ነገር ፀጓን ትሰራታለች ታስይዛታለች። ባለሙያ ነው እንግዲህ ታላቅ እህት እህት ደሞ ማለት ና ለታናሽ እህቷ ምንድን ነች ካሽ ካሻ መከታ እና አሪያ መሆን አለብሽ። ቤትሽን አንቺ የምታሳያትን ነገር ነው ተከትላም የምትሄደው። አስተዋልን ይስጠን ማለት መልካም ባለን ነገር መደሰት እንጂ ካለን በላይ አምጣ ብንለው ፈጣሪ ከሱ ጋር መጋጨት ነው። ከቤተሰብ ጋር መጋጨት ነው። ስለዚህ ባለን እና መስግን ባለን ደስተኞችን ነው። እና ከፈጣሪ ጋር እንሁን

ደስ ይልሻል እሺ ጓደኞቼ እኔ በተፈ መጫሻ ማስተላለፈው መልእክት በመጀመሪያ ፈጣሪን እግዚአብሔር ይመስገን ለዚህ ቀን ስላደረሰኝ አመሰግናለሁ። ምክንያቱም 10 ዓመት ቀልድ አይደለም። ሴት ልጅ 10 ዓመት ሳትወልድ ቀርታ ለማርገዝ የሚከብድ ነገር ነው። ግን ፈጣሪ ይሄን ነገር ቀርፎልኝ እዚህ ስላደረሰልኝ አመሰግናለሁ። ድንግል ማርያም ይሄን አመሰግናታለሁ፣ እናቴ ማርያምን። ምክንያቱም ካለነሱ ማንም የለንም፣ እኛ ሰው ቢኖረንም የመጀመሪያ ለኛ ጠባቂያችን አምላካችን ነው አይደል? ስለዚህ ድንግል ማርያም ደግሞ የነገሯትን ማትነሳናት ነሳናት። እኔ ሁልጊዜ የምናገረው ነው። በዚህ በጣም ነው የማመሰግነው። እና በመጨረሻ ሴት በመሆኑ ልጅ በማርገዜ ደስተኛ ነኝ። በመጀመሪያም ሴት በመሆኑ አልከፋም፣ ግን ወንድ ነበረ መጨረሻ ይጓጓት፣ መጀመሪያማ ችግር የለብኝም ነበረ። ወደ ስምንት ምናምን ስገባ ግን ወንድ የመሆን ጉጉት ወንድ እንዲሆን ጉጉት መጣብኝ። እና ለምን እንደሆነ ታውቃለህ እንጃ ሴት ስላለኝ አይደለም ነው ለዛ አይደለም። እሷ ያው አባቷን ነው በብዛት ግን ሴት ስላለኝ ወንድ ደግሞ ይዤ አለ አይደለ? ወንድ ሴት ያለ በህይወትክ ላይ አዎ፣ እሱ ችግር የለውም። አይታወቅም እሷን ስላላሳደግኳት ሊሆን ይችላል። ለማንኛውም አልጠላም። ሴት በመሆኑ በጣም ደስተኛ ነኝ። ዋናው ልጅ የራሳችን ዘር መተካታችን ነው እንጂ ሴትና ወንድ እዚ ጋ አያስኮርፈንም፣ አያናድደንም። በጣም ደስተኞች ነን። ለማንኛውም ይችን ሀፒኒ ለማየት ፈልጌ ነው እንጂ ዶክተሮቹ እዛው መንገር ይችላሉ። ግን ይህንን እንትን ሪያክሽናችን ለማየት ፈልጌ ነው። በጣም አመሰግናለው። የዛሬ ቪዲዮ ይህን የሚመስል ነበር። አኪያና እኔም ወድ እንሻልም። እሺ፣ ለማንኛውም እናመሰግናለን።